እና ሌሎችም እንቅስቃሴዎች የኢትዮጵያን አቅም ተጽዕኖ ይበልጥ እያጎሉ ለትብብር የምትፈለግ ሀገር ሆና ኢትዮጵያ እንድትታይ ይበልጥ እያገዙ ይገኛሉ። እንግዲህ የአንድ ሀገር ዲፕሎማሲያዊ ስኬት ከሚመሰረትባቸው ነገሮች አንዱ የሀገሪቷ የኢኮኖሚ አቅም እና የውስጥ አቅም እና ጥንካሬ ናቸው። የማክሮ ኢኮኖሚክ